ጠቅላይ ሚኒስትር ሆይ አስተማሪ ባልሆንም ለአስተማሪዎቹ ያደረግከውን ንግግር ሳይ የምሰማውን ማመን ነው ያቃተኝ። ከአስተማሪዎቹ ፊት ተቀምጠ ስትናገራቸው ራስ ወዳዶች እንደሆኑና እንደ መሀይም ቆጥረህ ነበር። ደሞዝ በመጠየቃቸው የእድገት እንቅፋት ናችሁ አልካቸው። ለነጋዴው፣ ለገበሬው አታስብም ወይ ብለህ ተቆጣ አስተማሪዎች የሀገር መሰረት ያልሆኑ ይመስል አንቋሸሽካቸው። ረሃባቸውን የጥጋብ ጥያቄ አደረግከው። ለመሆኑ የጠየቁት ጥያቄ ለመኖር የጠየቁት ጥያቄ ተገቢና ጊዜ ያልጠበቀ ነው ብለህ አጣጣልከው። ይህንን ሳይ እንዴት ከህብረተሰቡ እንደተነጠልክ አመራርህም እጅግ አደገኛ ሆኖ እንደሚቀጥል አረጋገጥኩ። የሀገሪቱ ኢኮኖሚ እየተንኮታኮተ ፌስቲቫል የምታከብር አገር ይመስል አንተ በመንገድ ማሸብረቅ፣ ፎቅ በመስራት ቤት በማፍረስ ተጠምደሃል። አገር የሚገነቡ አስተማሪዎች ድምፃቸውን ሳያሰሙ እንዲራቡ ፈረድክባቸው። ዩ ቶል ም ቱ ሳክሪፋይስ ሞር። አስተማሪዎች አስተማሪዎቹን መሶቡ ላይ ያለው እንጀራ ለሁሉም አይበቃም አልቃቸው። ለአንተ ለአንተ አዲስ ቤተ መንግሥት ሕንፃ፣ ፓርክ ማሰሪያ ግን ከአንድ ትሪሊየን ብር በላይ ሌማቱ ውስጥ ነበር። ለመናፈሻው ለውሃ ፋውንቴኑ፣ ለአዳዲሱ መዝናኛዎች ሌማቱ ውስጥ ብር አለ። ትውልድን ለሚያፈሩ ተማሪዎች ግን የለም። ሰዎች ተማሪዎች እኮ ቤተ መንግሥት አይደለም የጠየቁት፣ እንኑር ነው ያሉት። እንደ ሰው ልጅ እንከበር ነው ያሉት። ጥያቄያቸውን እንደ መፍታት ሌክቸር አደረግካቸው። በኢትዮጵያ ሕዝብ ፊት ካሜራ ቁመ መከራቸው፣ ፈተናቸው ተገቢ እንደሆነ አስረዳቸው። እኔ አስተማሪ ባልሆንም እኔ ለነሱ ተሸማቀቁ፣ አዘንኩ። ያለ ኃጣታቸው ስታሽቆጠቆጣቸው ሳይ ልቤ ተሰበረ። መንግሥት ነዳጅ ድጎማ፣ ለመድኃኒት፣ ለማዳበሪያ ገንዘብ ስለሚያወጣ ታገሱ አልካቸው። እውነቱን እንነጋገር ከተባለ የነዳጅ ዋጋ በአምስት እጥፍ ነው የጨመረው። ማዳበሪያ ከ10 እጥፍ በላይ ጨምሯል። መድኃኒቱም የማይነካ ሆኗል። የምግብ ዋጋ ከ2016 ጀምሮ በ400% ጨምሯል። ይብዙኑ ለወራት ደሞዝ አሁንም ድረስ ያልተከፈላቸው አስተማሪዎች አሉ። እነሱ የአውቶቡስ አጥተው ሲንገላቱ፣ አንተን አንተና እናንተ ባለጊዜዎቹ በዘናጭ መኪና በአጃቢ ትንቀባረራላችሁ። ጠቅላይ ሚኒስትር ሆይ፣ ካንተ ንግግር በኋላ አስተማሪዎቹ ወደ ሞቀ ምግብ፣ ወደ ሞላበት ሳቅ ጨዋታ ወደ ደመቀበት፣ ሕፃናት ወደሚቦርቁበት ቤት የሚሄዱ ይመስልሃልን? የሚመለሱት ከባዶ ኩሽና ነው። ቤት ክራይ ካልተከፈለበት ቤት ነው የሚመለሱት። ሕፃናት ተርበው አምጣ እያሉ ከሚያለቅሱበት ቤት ነው። አንዳንዶቹ ራሳቸውን ላለማዋረድ ለቤተሰባቸውም ይዋሻሉ። አንዳንዶቹ በዝምታ በረሃብ በውስጣቸው ያለቅሳሉ። አንተ አንተማ ከፊት ለፊታቸው ቁጭ ብለህ ሌላ መስዋዕትነት ክፈሉ በቂ አይደለም አልካቸው። ለማን ነው መሥዋዕትነት የሚከፍሉት? ለማን ወደፊት እህል የእነሱንን ምማ በላኸው። ለቤተ መንግሥቱ ነው የሚከፍሉት። አስተማሪ ባልሆንም ዝም አልልም። ደግመ ደግመ ይህ ትውልድ አይገባውም ብለሃል። እኛ በደንብ ይገባናል። በፍርሃት ተለጉመን እንድንገዛ እንደምትፈልግ ይገባናል። ግን ዝም አንልም። አስተማሪዎች ይነሳሉ፣ እኛም ድምፅ እንሆናለን። ትግላቸው ትግላችን ነው። ረሃባቸው ረሃባችን ነው። ደግሞ አለማፈር ለኔም ደሞዝ ቢጨምርልኝ አልጠላም አልክ። መስዋዕትነት ክፈሉ አልካቸው፣ መስዋዕትነት ክፈሉ አልካቸው፣ ደግመ ለማን? ለአንተና ባንተ ዙሪያ ላሉት ለየትኛው ወደፊት? ተስፋ ኢትዮጵያ አድጋለች አልክ። በእውነት ሲታይ ግን ኢትዮጵያ ከጠቅላላ ጂዲፒዋ በ2016 ከነበረው 766 ቢሊዮን ዶላር በ2022 ወደ 484 ቢሊዮን ዶላር ነው ዝቅ ያለው። በግማሽ ነው ዝቅ ያለው። በብር መቁጠሩን ቶ የብር ጉዳይ ግራ የገባውና አንተም ግራ ሕዝቡን የምታጋበት የፈጠራ ቁጥር ስለሆነ ባንጠቀመው ይሻላል። የሀገር ውስጥ ምርት በነፍስ ወከፍ በግማሽ ቀንሷል። የውጭ ኢንቨስተሮች ጠቅልለው ወጥተዋል። በሺዎች የሚቆጠሩ ወጣቶች ስራ አጥ ሆነዋል። በሕይወት ዘመናችን ተማሪ ላስተማሪ ደሞዝ ይከፈለው ብሎ ሲጮህ የሰማነው ዛሬ ነው። ይህ እውነት ተቃውሞ አይደለም። ይህ የድረሱልኝ የሰቆቃ ጥሪ ነው። የኑሮ ውድነቱ ከሰላሳ ፐርሰንት በላይ ጀምሮ የኑሮ ውድነቱ ከ30% በላይ ጨምሮ ምግብ መግዛት ከሰው አቅም በላይ ሆኗል። ሀገሪቱ ከወርልድ ባንክ ከአይኤምኤፍ የተበደርነው የት እንደገባ አይታወቅም። አስተማሪዎቹም፣ ገበሬዎቹም፣ ሐኪሙም፣ የመንግሥት ሠራተኛውም፣ የፋብሪካ ሠራተኛውም አንዱም መኖር አልቻለም። ብሩ የታደረጋችሁት አደረጋችሁት እንደ ቱሪስት ለምንጎበኘው ድርቅርቅ ከተማና ዋጋው እየተጋነነ ለሚሰጥ ፕሮጀክት አውጥታችሁ እንክት አድርጋችሁ በላችሁትን ጎዳናዎቹ በብርሃን ተጠለቅልቀዋል፣ ቤቶቹ ግን በጨለማ ተውጠዋል። ይህ ልማት አይደለም። ይህ የውሸት ፕሮፓጋንዳ ነው። በአንተ የተዋረደው የሰው ልጅ ክብራቸው ይመለሳል። አስተማሪዎች ችግር አይደሉም፣ ችግር ሆነው አያውቁም። ይልቁን የሀገር ዋልታና ማገር ናቸው። ክብራቸውን ማዋረድ አመራር መስጠት አይደለም። አንተ ቤተ መንግሥት እየገነባ አስተማሪን ከዚህ በላይ ከሰዋዕትነት ክፈሉ ማለት ማለት አትችልም። አይተንሃል፣ አውቀንሃል። ካሁን በኋላ ለሰው ልጅ መብት ለመቆም አንፈራም። ጠቅላይ ሚኒስትር ሆይ፣ ካንተ ንግግር በኋላ አስተማሪዎቹ ወደ ሞቀ ምግብ ወደ ሞላበት ሳቅ ጨዋታ ወደ ደመቀበት ህፃናት ወደሚቦርቁበት ቤት የሚሄዱ ይመስልሃል? የሚመለሱት ከባዶ ኩሽና ቤት፣ ክራይ ካልተከፈለበት ቤት ነው የሚመለሱት። ህፃናት ተርበው አምጣ እያሉ ከሚያለቅሱበት ቤት ነው። አንዳንዶቹ በዝምታ በውስጣቸው ያለቅሳሉ። አንዳንዶቹ ራሳቸውን ላለማዋረድ በቤተሰባቸውም ይዋሻሉ። አንተ አንተማ ከቤታቸው ቆመ ሌላ መሥዋዕትነት ክፈሉ፣ በቂ አይደለም አልካቸው። የቀረ መሥዋዕትነት የለም። ከየት አምጥተው ይክፈሉ? ለማንስ ነው መሥዋዕትነት የሚከፍሉት? ለማን ወደፊት ሕልም? የእነሱን ሕልምማ ቅርጥፍ አርገ በላኸው። ለቤተ መንግሥቱ ነውን? ለጎዳናው ነውን? ለፓርኩ ነውን? የሌላቸውን መሥዋዕትነት ከየት አምጥተው ይክፈሉ? አስተማሪዎችን ማዋረድ አገርን ማዋረድ ነው። በቃ በቃ።